ከዚህ በፊት 11 ጨዋታዎችን አድርጎ አምስት ጨዋታዎችን በመጀመሪያ ዙር በዝረራ ነው ያሸነፈው። ጉምቻቸውን አሳምረው አለባበሳቸውን አስተካክለው መንገድ የሚዘጉ ስፖርተኞች ምንም ማያመጡ። ምንድነው የተለየ እንቅስቃሴ ያለ ነው? ወዲያው ለመዘረር ነው የምትገባው። ስትገባ ራሱ ካሸነፍክበት በላይ ትማረበታለህ ሽንፈትህ። ስትሄድ ወደ ደቡብ ሱዳን ያለ አሰልጣኝ ነው እንደሄድ ያለ አሰልጣኝ ነው ብቻ ነኝ የሄድኩት። ምን ትቀልዳለህ? የእውነትህ ነው? የእውነቴን ነው። ኖርማሊ ስፖርት ላይ ያሉ ባለሙያዎች፣ ይህንን ስፖርት በደንብ ያስተዋወቁት ሰዎች ምንም ነገር አላገዙኝም። በራሴ ጠረት ነው ይህንን ነገር ያደረግኩት። አሸንፌ ስመጣ ግን ሁሉም እንኳን ደስ አለ ብለውኛል። ከውድድሩም በፊት ርንግ ከመግባታችንም በፊት በጣም እያሾፈብኝ ነበር። ሲያየኝ በጣም ቀጫጫ ነኝ ምናምን። አንዳንዴ ከወፈሩ ሰው አይፈሩ የሚባል ነገር አለ እኔ አንድ ውድድር ባዘጋጅልህ አሁን እዚሁ ሚዲያ ላይ ባቀርብ ፋይት ታደረጋለህ? ይህንን ሰው ይቻላል፣ ዝግጁ ነው። ዜዶ ማርሻል አርት የሚባል ቢመጣ ተዘርረዋለህ። አረ ከአንድ ዙር አያልፍ፣ እዛ ስትገባ። እስቲ እዛ ሱዳን ላይ ስለነበረው ነገር እናውራ። እንግዲህ ብቻህን ከሄድክ ድጋፍ ሁሉ ለዛ ሱዳናዊ ነው የሚሆነው። አጠቃላይ አጠገብህ አይዞ በርታሚል አንድ አሰልጣኝ እንኳን የለህም። እንዴት ተወጣው? ለዛውም በመጀም እኔ ሰው ስለሌለ ነው ወዲያው የዘረርህ። ሰው ስለሌለ ምንድን ነው እዛ ጋር ብቸኝነትም ይሰማሃል። የምታወራው የለም፣ ውሃ እንኳን የሚያጠጣ ሰው የለም። አስበው፣ እና ይህንን ነገር በቃ አንድና አንድ ከአንደኛ ዙር ማለፍ የለበትም ብያለሁ። ተደብድቤ ወደ ሰፈር ሄድክበት? የለም በግሩፕ አንዴ ተደብድቤ። ያለው ትልቅ ሰውዬ ነው። እኔ እንደዚህ ይመታኛል ምናምን ብዬ አልጠበኩኝ። እኔ ትንሽ ነኝ። አናቴን ነው የመታኝና ነዘረኝ።